ይቺ ደግሞ እንግዲህ አዲስ ጥበብ ነች። በግሩፕ ብትለበስ ለብቻ ብትለበስ የምታምር እንግዲህ፣ ፈርጥ ዶት ዶት ያላቸው ልብሶች እንግዲህ ለባሽ ነው የሚያውቀው። በጣም ያዘንጣሉ፣ ያደምቃሉ። ልብስም በጣም ግሬስ ነው የሚሰጡት። በጣም እንግዲህ የሚለብሰው ሰው ያውቀዋል። ይሄ ልብስ እንደምታዩት ሁሉም አርብ ላይ ይሄ ነገር አለው። ፈርጡ ዶት ዶት አለው፣ ቆንጆ ነው። ነጠላዋም ደግሞ አሁን እንግዲህ መጪው ያው ሰርግ ታህሳስ ላይ ሰርጋለ ዳር ላይም ሰርጋለህ ይሄ ልብስ ደግሞ እንግዲህ አዲስ ጥበብ ነው በጣም ነው የሚያምር እንደምታዩት እኔ በጣም ነው የወደድኩት ሻምፓኝ ወርቀ ዘቦ ላይ ያረፈ ነው በጣም ሰላም ሰላም የሰላም ዩቲዩብ ተከታታዮች ቤተሰቦች እንዴት ናችሁ እንግዲህ ከበዓል በኋላ ትንሽ ጣፋ ብያለሁ አሁን ደግሞ ባለ አዲስ ልብሶች ለሰርግ ይሆናሉ ያልኳቸውን እንደዚህ እኔ ደግሞ እንደለበስኩት እንዲህ ለሰርግ ለገና ለተለያዩ ፕሮግራሞች የሚሆን እንደዚህ እንደምታዩት ፈርጥ ተደርጎበት በጣም ነው የሚያምረው። እኔ በጣም የወደድኩት ልብስ ነው። አምስት አርብ ልብስ ነው። በጣም ቆንጆ ነው። ነጠላውንም የማሳያችሁ ይሆናል። ለእናትም ለወጣትም በተለያየ እንግዲህ፣ እኔ ላይ እንዴት ነው አያምረው? እኔ በጣም የወደድኩት ልብስ ነው። እንግዲህ ይህን ማዘዝ ትችላላችሁ። ይህን የለበስኩት እንግዲህ ዋጋውንም ተናገሪ እያላችሁኝ ስለሆነ እንደዚህ ቆንጆ ሆኖ በወራጅ በሚያምር ተሰርቶ ሀያ ሰባት ብር ነው ያወራጅ ነው። ጥልፉም ፈርጡም እንዳለ ሁሉም ሳይቀየር እንደዚህ ይሰራላችኋል። አሁን ደግሞ ለተለያዩ ፕሮግራሞች ይሆናሉ ብዬ ያዘጋጃቸውን ቆንጆ ቆንጆ ጥበቦች እያሳዩችሁ ምን ቆይ ይሆናል እንሰግናለን። ይሄ ጥበብ እንግዲህ እንደምታዩት በጣም የሚያምር ጥበብ ነው። አዲስ ጥበብ ነው። የከለር አገባቡ እንደምታዩት በጣም ያምራል። ቆንጆ ነው። አርቡም ፈፋ ያለ ነው። እስኪ ነጠላ እያሳየሽን አደለም ላላችሁኝ፣ ከስተመሮቼ፣ ይሄ ኮመንታችሁን ተቀብያለሁ። ያውን የነጠላውን ብዙ ጊዜ ማልበት ነው ካለን ጊዜ አንጻር ነው። ከዛሬው ቪዲዮ ጀምሮ እንግዲህ አስተካክላለሁ። እንደምታዩት ነጠላዋን በጣም ነው የምታምረው። ቁመቱም ሁለት ሜትር ከሀያ ነው። ለማጣፋትም ለምንም ቆንጆ ሆን የሚያምር ልብስ ነው። ይሄ ተሰርቶ በጣም የሚያምር ልብስ ነው። እንደምታዩት በጣም የሚያምር ልብስ ነው። እንግዲህ ተሰርቶ እንደዚህ ደግሞ ፈርጣለው። በጣም የሚያምር ከጥበቡ ማለት ብሎ ደግሞ የሚያምር ፈርጥ ነው። እንደምታዩት ቆንጆ ልብስ ነው። ሁለት አይን ቆንጆ መነና ጥበብ ይቺ በምትፈልጉት ቆንጆ ሆና ተሰፋ። ከወገብ በላይ አስራ ስድስት ሺህ። ነጠላው እንግዲህ ያሳይቻለሁ፣ ሁሉንም እያሳየው የምቀጥል ይሆናል። ይሄ ደግሞ እንግዲህ አረንጓዴ ነገር፣ ጠቆር ያለ አረንጓዴ ሰባ አንድ ቁጥር የሚባለው ነው። በጣም የሚያምር ቆንጆ ልብስ ነው እንደምታዩት ጥበቦቹ። በጣም ፈርጥ አለው፣ የራሱ የጥበቡ ፈርጥ አለው። በጣም የሚያምር ነው። ወርቀ ዘቦ የለውም ያው ዝም ብሎ ግን የሚያምር ቆንጆ ልብስ ነው የማይሰለች ነጠላዋም ደግሞ ቆንጆ ነች። እንደምታዩት እስኪ ዘርግቼ ማሳያችኋለሁ። በጣም ጥበቧ በዚህ በነጠላዋ ሳይዝ ራሱ ቢጠለፍ በጣም የሚያምር ልብስ ነው። ጥበቡ ቆንጆ አዲስ ጥበብ ነው። እንደ ልብታይ ግን ነጠላውም ክምቅ ነው ቆንጆ ነጠላ። ይሄ አጣፍቶም ለመልበስ ምንም ለማለት በጣም ሚያምር ልብስ ነው። እንግዲህ እንደምታዩት ልብጭ አለች ንስ ነጠላው ቆንጆ የነች ነጠላው ደሞ ጥበቡ ይስፋልን። አነሰ ለምትሉ ጊዜ ላላችሁ ካስተናሮች ደግሞ በምትፈልጉት ሳይዝ ቆንጆ አርጌ አሸምንላችኋለሁ። ይሄ በምትወዱት ቆንጆ ሆኖ እንደምትፈልጉት ተሰርቶ ከወገብ በላይ 19 ሺህ ይሄ ልብስ ደግሞ እንግዲህ ፐርፕል ከለር ለምትወዱ በደንብ በቃ፣ ይሄ ወይነ ጠጅ ከለር ለሚወድ ሰው በጣም ያምር ነው። የከለር አገባቡ ወይነ ጠጅ በኦሬንጅ ከለር ነው። ቅጠሎቹ በሌመን የተሰሩ ናቸው። ወይነ ጠጁ ላይ በደንብ ወርቀ ዘቦ አለው። የራሱ ወርቀ ዘቦ ወይነ ጠጁ ወርቀ ዘቦ አለ። ያው ቪዲዮ ላይ ስለማይወጣ ነው ሁሌ የምናገረው፣ በጣም ያምራል። ነጠላዋም እንደምታዩት ራፋም ፍላወሯን ቁጭ አድርገው ነው እንግዲህ የሸመኗት በጣም ነው የምታምር። በዚች ዲዛይን በራሷም ትጸለፋለች። አይ በቀጭን ነገር ጥለፊል ደግሞ ለምትሉ በምትፈልጉት ሳይ ጠለፋል። ነጠላው እንደምታዩት ትልቅ ነጠላ ነው። ለሻ እንግዱ እንደምትት በጀሙሉ እንኳን እንትን ትትለበትም በጣም የምታምር ጥበብ ነች። እንግዲህ እንደዚህ ቆንጆ ምር ዝንጥ ብላችሁ በምትፈልጉት ዲዛይን ካንገት በላይ በዝርግፍን በቅርጽን በምትፈልጉ ይሰራ በምትፈልጉት ቆንጆ ነው ተሰርቶ፣ አስራ ስምንት ሺ። ይሄ ጥበብ ደግሞ እንግዲህ በቢጫን በተለያየ ከለር ሰርችዋለሁ። አሁን ደግሞ በአረንጓዴ እንግዲህ ከለር ሲቀየር፣ ምን ጊዜም ጥበብ ሁሌም አዲስ ነው የሚሆን ይሄ ደግሞ ለተለያየ ፕሮግራም ለሽምግልና፣ ለእናት፣ ለክርስትና በግሩፕ ቢለበት በጣም የሚያምር ልብስ ነው። ወርቀ ዘቦ በጣም አለው። ይሄ ቀይ የሚመስላችሁ ፓርቱ ቢጫና ቀይ ወርቀዘቦ ነው። መደቡ በአረንጓዴ ወርቀዘቦ ዘቦ የተሰራ ነው። ቆንጆ ልብስ ነው። ሁለት አይነ ልብስ ነው። ነጠለዋን ደግሞ ላሳያችሁ። ነጠለዋ ደግሞ እንደዚህ እንደምታያዝ በጣም ነው የምታምረው ስትጠለፍ በነጠላው በአንዷ ፍላ ወረ ራሷ በግማሿ እንደዚህ ብትጠለፍ ምታምር ልብስ ቆንጆ ልብስ ነች። ነጠላውንም ላሳያችሁ፣ ዘርግች እንግዲህ ነጠላውም እንደምታዩት በቂ ነጠላ ነው። ሁለት ሜትር ከሀያ ነው። ሚያምር ነጠላ ነው። ይሄም እንግዲህ በምትፈልጉት ቆንጆ ሆኖ ተሰርቶ አስራ አሁን እንግዲህ መጪው ሰርግ ታህሳስ ላይ ሰርግ አለ፣ ህዳር ላይም ሰርግ አለ። ይሄ ልብስ ደግሞ እንግዲህ አዲስ ጥበብ ነው። በጣም ነው የሚያምር፣ እንደምታዩት እኔ በጣም ነው የወደድኩት። ሻምፓኝ ወርቀ ዘቦ ላይ ያረፈ ነው። በጣም ምታምር ነክ። ፍለውሯ እንዴት ናት? በጣም ነው የምታምረው። በዚህ በዳረኛዋ መጠለፍ ትችላለች። ፍለውሯም እራሷ ትኖር ካላችሁ ደግሞ ፍሎራን ትኖራለች። ቆንጆ ልብስ ነች፣ በጣም የምታዘንጥ ነች። ለወጣት ለትልልቅ ሰው ለእናቶች። ነጠላዋም እንደምታዩት በራሷ ፍለወሯን የምትጠለፍ የሸመኗን ቆንጆ ልብስ ነች። ነጠላዋንም አንስቼ ላሳያችሁ። ይህ ነጠላው ራሱ እዩት፣ ጥበቡ በጣም ነው የሚያምረው። ትልቅ ነጠላ ነው። ፍለወሮቹ እንደምታዩአቸው ቆንጆ ናት። ይሄ ቆንጆ ሆኖ በምትፈልጉት ዲዛይን ተሰርቶ 16 በግሩፕ ለምትመጡ ደግሞ ቶፕ እና ከዛ በላይ ለምታዙ ደግሞ አስተያየት እና ሽኖራችኋል። ለምትሰጡ ኢንፎርመንት እና አስተያየት ደግሞ በጣም አመሰግናለሁ። ዩቲዩብን ላይክ፣ ሰብስክራይብ፣ ሼር እያረጋችሁልኝ እያበረታታችሁ ያላችሁ ከስተመሮች በጣም ነው ማመሰግነው። በጣም ነው ወዳችሁ። እንግዲህ ያው ፒንክ ከለር ነች አዲስ ጥበብ ነች። በጣም ነው የምታምረው። እስኪ ዋት እንግዲህ ብለውሯ በጣም ነው የሚያምረው። ይሄ በግሩፕ ቢለበስ ለብቻን ቢለበስ ቆንጆ ልብስ ነው። ለተለያየ ፕሮግራም መሆን ይችላል። ወርቀ ዘቦ አለው። ፒንኩ የራሱ ወርቀ ዘቦ አለው። የወርቀ ዘቦ ስለማይታይ ነው የምነግራት። ነጠላዋም እንደምታዩት ቆንጆ ነጠላ ነች። አዲስ ልብስ ነች። በትኜ ላሳየው እንግዲህ አሳይ ስለተባልኩኝ ጥበብ እያሳየሽ ዋናውን ነጠላውን እያሳየሽን አይደለም ብላችሁ ተደጋጋሚ ስለነገራችሁኝ፣ ይሄው እንግዲህ ነጠላው እንደምታዩት ሰፋ ያለች ቆንጆ ነጠላ ነች። በነጠሏ ሳይዝ መጠለፍ ትችላለች ከወገበለ በሚፈልጉት ዲዛይን ሆፈርቶላችሁ። ይሄ አስራ ስድስት ሺ ይህቺ ልብስ ደግሞ እንግዲህ ቢጫና ጎመኔ ነው። ወርቀ ዘበ ሙሉ በሙሉ አለው የሚባል ልብስ ነው። እንግዲህ ለእናንተ ያን ያክል ላይታያችሁ ይችላል። ሙሉ በሙሉ ወርቀ ዘበ ነው፣ በክሩ ልክ መባል ይችላል። አረንጓዴውም ላይ ጎመኔውም ላይ ወርቀ ዘበ አለው፣ ቢጫውም ላይ በቂ ወርቀ ዘበ አለው። ይሄ ለተለያየ በግሩፕ ምትለብሱት ለተለያየ ፕሮግራም፣ ለብራይዳል፣ ለገንፎ፣ ለጋት ነጠሏም እንደምታያት በጣም ነው የምታምረው። ቆንጆ ናት በራሷ ዲዛይን ነው የተሰራችው። ላሳያ ነጠሎ ትልቀቱ እንግዲህ ሁለት ከሀያ ነው። ነጠሎ በጣም የሚያምር ነው ቆንጆ ልብስ ነው። ይሄ እንግዲህ በግሩፕን በምንም ብታሰሩት የሚያደምቅ ልብስ ነው። ይሄ ቆንጆ ሆኖ ተሰርቶ አልቆለት። አራፍች ደግሞ እንግዲህ አዲስ ጥበብ ነች በግሩፕ ብትለበስ ለብቻ ብትለበስ የምታምር እንግዲህ ፈርጥ ዶት ዶት ያላቸው ልብሶች እንግዲህ፣ ለባሽ ነው የሚያውቀው። በጣም ያዘንጣሉ፣ ያደምቃሉ። ልብስም በጣም ግሬስ ነው የሚሰጡት። በጣም እንግዲህ የሚለብሰው ሰው ያውቀዋል። ይሄ ልብስ እንደምታዩት ሁሉም አርብ ላይ ይሄ ነገር አለው። ፈርጡ ዶት ዶት አለው፣ ቆንጆ ነው። ነጠላዋም ደግሞ የራሷን ጥበብ ይዛ ቆንጆ የሆነች ነጠላነ ነን ላሳያችሁ። ይሄ ልብሱ ነው። ግን ፈርጡ አይኑር የምትሉ ፈርጡ የሌለው ልብስም አለኝ ነጠላዋም ደግሞ እንደምታዩዋ ራሷን አንዷ ፍለወር አንዷ መስመር ነው ያስቀምጠው። ቆንጆ ነጠላ ነች። ይሄም ቆንጆ ሆኖ በምትፈልጉት ዲዛይን ከው ገበላይ ተሰርቶላችሁ አስራ ሶስት ሺ እንግዲህ ያው ብዙ ጊዜ የምናገረው ዋጋ የማሽን ጥልፍን ነው ኢንክሉድ የሚያደርገው የእጅ ጥልፍ ሲሆን የተለየ ፕራይስ ይኖረዋል ማለት ነው። ያው አቁታላችሁ የማሽንና የእጅ ጥልፍ አንድ አይነት እንዳልሆነ ጥበብ ደግሞ በጣም አዲስ ጥበብ ነች። በጣም ነው የምታምረው። እጅግ በጣም ቆንጅዬ ነች። የክር አገባቧ ሁሉ ነገሯ በጣም የሚያምር ልብስ ነው። አዲስ ልብስ ነች። እንግዲህ እቺ ቆንጆ ሁና በምትፈልጉት ዲዛይን ይችኛዋ ደግሞ መቀነስ ደግሞ ትችላለች። እንደዚህም ደግሞ ስትሰራ በጣም ነው የምታምረው። አንዱ ደረጃም ቀርቶ ራሱ ብትሰራ በተለያየ በወራጅ መሰራት ይችላል። አንድ አርብ ተጨማሪ አምስተኛ አርብ ገብቶለት ለወራጅ ቦታ መሰራት ይችላል። ከአንገት በላይ ደግሞ እንደምታያት ነጠላዋ ደግሞ እንዴት እንደምታምር ቆንጅዬ ናት። በጣም እኔ ወደድኳት ልብስ ነች ዛሬ። አረንጓዴዋም በጣም የምታምር አረንጓዴ ነች። ነጠላዋም ይመስላል ቆንጆ ነጠላ ነው። ለቢንደቢብ ቢለበት በደንብ የሚያዘንጠን ነጠላ ነች። ቆንጆ ነጠላ ነች። ይቺ ቆንጆ ሆና በምትፈልጉት ዲዛይን ተሰርታ አስራአራት ይህም ልብስ እንግዲህ በጣም የሚያምር አዲስ ልብስ ነው። ቆንጆ ልብስ ነው። መሀል ላይ መነኑ ላይ አዲስ ዲዛይን አስገብተው ሰርተውታል። ያው አዲስ ሳይሆን ከዚህኛው የወጣ ጥበብ ነው። ቢጫ መደብ ላይ ነው። ይሄ ደግሞ መነኑ ላይ የተሰራ ጥበብ ነው። ከዚ በምትፈልጉት ዲዛይን በዝችኛዋ ፓርት መጠለፍ ይችላል። ይሄኛው ይግባልኝ ማለት ትችላላችሁ። በዝችኛዋ በቃ በምትፈልጉት ብዙ አማራጭ አለው። ነጠለዋንም ላሳያችሁ፣ ቆንጆ ነጠላ ነች። በጣም ነው የምታምረው። ነጠላዋ ዘርግቼ ላሳያችሁ። ነጠላው ደግሞ እንግዲህ መነኑን በጣም ቆንጆ መነን ነው። አዲስ መነን ነው። በጣም ነው የሚያምረው። እንደምታዩት ይሄ ቆንጆ ነው። ይሄ በምትፈልጉት ዲዛይን ቆንጆ ሆኖ ተሰርቶ አስራ ፒች ከለር ደግሞ ለምትወዱ እንግዲህ አዲስ ልብስ ነች። በጣም ነው የምታምረው። በደረጃ ነው የመጣችው። ዝም ያለች ከለር ናት፣ ግን በጣም ታምራለች። ወርቀ ዘቦ ከቀዩ ላይ ብቻ ነው ያላት። ሌላው ላይ ወርቀ ዘቦ ብዙም የለም። ቆንጆ ልብስ ነው። ዲዛይኑ የሚያምር ነው። ደረጃው አንዱ መቀነስ ይችላል ለምትፈልጉ፣ ይቀር ለምትሉ ደረጃው መውጣት ይችላል። ደረጃው ደግሞ ሲወጣ እንደዚች ውብ የሆነች ልብስ ትሆናለች። በጣም ነው የምታምረው በወራጅም መሰራት ይችላል፣ አንድ አርብ ተጨምሮበት። ምክንያቱም እዚህ ጋር ከደረጃ ላይ መስቀል ወራት ሲኖረው ብዙ ውበቱ ይቀንሰዋል። መሬት መንካት አለበት መስቀል። ነጠላዋንም ላሳያችሁ እንግዲህ። ነጠላዋን ደግሞ እንደምታያት በጣም ነው የምታምረው። አዲስ ጥበብ ነች። ቆንጆ ልብስ ነች። እኔ በጣም የወደድኳት ነች ዲዛይኗ ቅልብጭ ያለች ነች፣ ቆንጆ ናት። ዝም ያለች ነች። ብዙም ገና አዲስ ልብስ ነች። ቆንጆ ሆና ተሰርታ አልቃላት አስራ ስድስት ሺ። እንግዲህ ይሄ ልብስ ደግሞ ሁለት ከለር አለው እንደምታዩት። በሎሚ ከለርን በጣም ነው የሚያምረው። እንግዲህ ጠጋርጋ አሳያቸው ስቲ በጣም ነው የሚያምረው። በዚህም ከለር በፒች ከለርን በጣም ያምራል። እነዚህ እዚጋ ፈርጥ ፈርጥ ባለውም አለው ልብሱ አጋጣሚ ሸማኔ ስላላደረሰልኝ ነው። እነዚህ ፈርጦቹ እነዚህ ዶቶቹ ያሉት ልብስ አለ ዲዛይን ጥበቡን ከፈለጋችሁት፣ እስኪ ዶት ባለው አሳይኝ ብትሉኝ ልክላችኋለሁ። ትወዱታላችሁ። ይህ በምትፈልጉት ቆንጆ ሆኖ ተሰርቶ ነጠለውን ላሳያችሁ። ነጠላ አሳይኝ ዳዋልኩኝ እየረሳ ሆነ ይቅርታ። ነጠላው በጣም ትልቅ ነው። ቆንጆ ነጠላ ነው። ይሄን ከለር እኔ በጣም ነው የምወደው። እኔ ከለበስኩት ከለር ጋር ራሱ በጣም ይቀራረባል። እሺ ከለር በጣም ያዘንጣል እንደምታዩት። ነጠለው ቆንጆ ነጠላ ነው። ይሄ በምትፈልጉት ቆንጆ ሆኖ ተሰርቶ አልቆለን አስራ አራት ሺ። ሎሚ ከለሯም እንደምታዩት በጣም ነው የምታምረው። አይዋት በጣም ነው የምታምረው። ነጠላዋንም ላሳያችሁ ይሄ ከለር ሎሚ ከለር በጣም የሚወደድ ከለር ነው። በቃ ዝም የሚል ከለር ነው። በጣም ነው የሚወደው ከአረንጓዴ በበለጠ ኔ ይህን ከለር በጣም ወደዋለሁ። ተሻርቶን በጣም ያደምቃል። እንደዚህ በወራጅ ራሱ በጣም ውበት ያለው ነው። በወራጅ መሰራት ይችላል። ከወገብ በላይም በፈለጋችሁ መሰራት ይችላል። ተሰርቷል ቆልት አስራራች እቺ ጥበብ ደግሞ በጣም ነው የምታምረው። በጣም ጽድት ትብለ የተሰራሽ ጥበብ ናት። እንደምታያት እንግዲህ ጥበቧ ቀጠን ብትልም ራሱ በጣም አሰራሯ ግን ኬሻ ስራ በሚባለው የተሰራች ነች። ቆንጆ ልብስ ነች። ነጠላዋን በጣም ነው የምታምረው። ከጥበቡ ትንሽ ነው የምታንሰው፣ ያን ያክል አያንስም። ልዩነት የላቸው። ቆንጆ ልብ ትነክክል ለእናቶችም ለወጣትም ለሁሉም መሆን የሚችል ቆንጆ ልብስ ነው። የበጣም በጣም የወደድኩት ልብስ ነች። አዲስ ዲዛይን ነች እንግዲህ ደግሞ ከለር ቀይርልን እሷ ዲዛይኑ በዚህ ከለር ትቀየርልን የምትሉ ከስተመሮችም እንደዛም ይሰራላቸዋል። ምንም ፍቅር የለውም። ያው ግን ለምትመርቁት ከለር ኃላፊነቱን የምትወስዱ እናንተ ናቸው። አንዳንድ ከስተመሮች ያው ከለር ሲቀየር የልብሱን እንደዚህ እንዳዩት ሳይሆን ሲቀር ይደነግጣሉ። እና ያው ብዙ ጊዜ ከለር የምትቀይሩ ኃላፊነትን ወስዳችሁ የምትፈልጉት ከለር ግን እሰራላቸዋለሁ። ቆንጆ ልብስ ናት ይቺ በምትፈልጉት ዲዛይን ቆንጆ ሆኖ ተሰርቷል። ቆ ይሄ 16 ሺ፣ እሺ ልብስም በጣም በጣም ነው የምታምር። እኔ በጣም የወደድኳት አዲስ ልብስ ነች። ቆንጆ ልብስነች መደቧ ትንሽ ወደ ቢጫ ሊሄድ ያለ ወደ ሎሚ ከለር የሚጠጋ ከለር ነው። ነጭም አለው ወርቀ ዘቦ ግን መደቡ ላይ እኩል አለ፣ ከክሩ እኩል አለ ወርቀ ዘቦ በጣም ነው የሚያምረው። እችም እንግዲህ አዲስ ልብስ ነች። ነጠላዋንም ላሳያችሁ። በነጠሏም ሳይዝ መጠለፍ ይችላል። ወቅች ያሳያችሁ አዲስ የምታምር ልብስ ነች። እኔ በጣም የወደድኳት ዝም ያለች ነች። ዝም ያለ ከለር የምትወዱ እንግዲህ፣ ነጠላው ደግሞ እንደምታዩት ሁለት ሜትር ከሀያ ነው። ቆንጆ ነጠላ ነው። ይሄ በምትፈልጉት ቆንጆ ሆኖ ተሰርቷል። ይሄም አስራ ስድስት ለተለያዩ ፕሮግራም መሆን የሚችል ልብስ ነው። ለግሩፕ ቢለበስ ለተለያየ መሆን የሚችል ነው። ይህቺ ልብስም እንግዲህ እንደምታዩት በጣም ነው የምታምረው። ከለሯ ጠቆር ያለች ከለር ነች። ዘጠና ቁጥር በሚባለው የተሸመነች ነች። ወርቀ ዘቧላት በጣም የሚያምር ወርቀ ዘቧ አላት። ያው ብዙ አይታይም ይሆናል። ቆንጆ ልብስ ነች። ነጠሏን በምታዩት በጣም ነው የምታምረው። በነጠሏ ሳይዝ መጠለፍ ትችላለች። ሰፋ የሚበልልን ካላችሁ ያው ሰፋ ይላል። እንደናንተ ምርጫ ነው። ነጠለውን ላሳያችሁ። ነጠለው ደግሞ እንደምታዩት እንግዲህ በጣም ነው የምታምረው። ቆንጆ ነች። ቀጠም ያለች ነች። ጥበቧ የዋናውን ጥበብ ትልቅ ሰፊ ስላልሆነ መጠነኛ ነጠላነች ነጠላ ነች ቆንጆ ነች። ይሄ በምትፈልጉት ቆንጆ ሁና ተሰርታ አልቃ አስራ ሶስት ሺህ። ይሄ ጥበብ ደግሞ እንግዲህ ከትልቅ ጥበብ የተቆረጠ ጥበብ ነው። በጣም ነው የሚያምረው። ከእንደዚህ አይነት ጥበብ እንግዲህ ይታያቸዋል። እዚህ ጋር ያለው ትልቁ ሰፊው ነው። ከለር ተቀይሮ በእንደዚህ በጠባቧ ደግሞ ሰርተዋታል። በጣም የምታምር ልብስ ነች። ቆንጆ ልብስ ነች። ክራ አገባቧ በጣም ነው የምታምረው። ነጠላዋ ደግሞ እንደምታይዋት ያው ከዋናው ጥበብ የወጣች ስለሆነች ያው ራሱ እንትን ያሉት እንዴት ያምር። በጣም የምታምር ነጠላናት። ቆንጆ ናት። አንገት ላይ ቺ በስቺ በራሷ ብትጠለፍ በወራጅም እንደዚህ ብትሰራም ራሱ በጣም ነው የምታምር። ለወራጅ ራሱ መሆን ትችላለች። ቆንጆ ልብስ ነች። በምትፈልጉት ዲዛይን ተሰርቶ ይሄ 13 ይቺ ደግሞ አዲስ ጥበብ ነች። እንግዲህ በጣም ነው የምታምር፣ ጨርቋም ቆንጆ ነው፣ ሽመናዋም በጣም ነው የምታምረው። እንግዲህ ፐርፕል ወይነ ጠጅ ከለር ለምትወዱ ከቀይ ክር ጋር ተሰባጥሮ የተሰራ ነው። በጣም ነው የሚያምረው። ይህ በግሩቱም ቢለበስ ለተለያየ ለክርስትናም፣ ለተለያየ ፕሮግራም መሆን የሚችል ቆንጆ ልብስ ነው። ነጠላውም ያን ያክል አያንስም። ስም ሳይዙ ላሳያችሁ ለቃ የነጠላው ሳይዝ ነው የቀሚሱ ሳይዝ ነው። ነጠላው እንግዲህ እንደምትስ ትልቅ ነጠላ ነው። በጣም ትልቅ የሚባል ቆንጆ ነጠላ ነች። ይክም እንግዲህ ቆንጆ ሆና በምትፈልጉት ዲዛይን ተሰርቶ አስራ ስድስት አዲስ ነች። ዋጋዋም ትንሽ ወርድ ያለች ነች 16 ሺ ብር። ቢጫ ነገር ደግሞ ለምትወዱ እቺ ቢጫ በጣም የምታምር ቢጫ ናች። ቆንጆ ቢጫ ነች። በጣም ነው የምታምረው። እንደምታዩዋት እንግዲህ ቅልብጫ አለች ነች። ይችን ቆንጆ ሆና ተሰርታ አልቃላት፣ አስራ አራት ሺ። ነጠላዋን ላሳይ ቅርታ እንግዲ። ነጠላዋም ደግሞ እንደምታዩት ትልቅ ነው። ቆንጆ ነጠላ ነው። በጣም ነው የሚያምረው። ይሄ እንደምትፈልጉት ተሰርቶ ቆንጆ ሆኗል። አልቆለት 14። እንግዲህ ለዛሬ ይሆናሉ ብዬ ያዘጋጀኋቸው አዳዲስ ጥበቦች እነዚህን ይመስሉ ነበረ። አድራሻችን አዲስ አበባ 22 አውራሪስ አካባቢ ጸዴ ፕላዛ፣ ስልካችን 0963732121 ብላችሁ ብደውሉ በዋሳብ በቴሌግራም እመልሳለሁ እገኛለሁ። እንግዲህ ዩቲቭን ሰብስክራይብ ላይክ እያደረጋችሁ እያበረታታችሁኝ ነው። በጣም ነው ማመሰግነው የኔ ፋሚሊዎች። እንግዲህ ደግሞ አዳዲስ ልብሶችን እያሳዩችሁ እንቀጥላለን። መጪ የጥርና ደግሞ ህዳር ላይ ሰርጋሉ ለእነሱ ይሆናሉ ያልኳቸውን ልብሶች እያመጣው እንግዲህ ዩቲቭ ላይ እንትን እላለሁ። ላይክ ሰብስክራይብ ስለምታደረጉኝ አመሰግናለሁ።